ሰላም ሰላም፣ ጤና ይስጥልኝ። ወዴክ ዶ በሻቢት ቻናል ተመልካችና ቤተሰቦች እንደምናላችሁልኝ ሁላችሁንም በያላችሁበት ሰላምታ ይድረሳችሁ እያልኩ ዛሬም በሌላ ቪዲዮ ተመልሼ እመጥቻለሁኝ። ለዚህ ዩቲዩብ ቻናል አዲስ እንግዳ ከሆናችሁ ወይንም ድንገት እግር ጥሏችሁ ከሆነ የመጣችሁት ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጋብዛለሁ። እንዲሁም ደግሞ ቪዲዮን ከወደዳችሁት ኮሜንት፣ ላይክ፣ ሼር ማድረግ እንዳትረሱ። እንግዲህ ዛሬ ይዤላችሁ የመጣሁት መረጃ በጣም እየወደድ ነው እየሳሳንለት ያጣ ነው። የድምፃዊ ታምራት ደስታ ልጅ ዛሬ የአንድ ወንድ ልጅ እናት ሆናለች ማለት ነው። እንግዲህ ታምራት ደስታ በህይወት ቢሆን ኑሮ ዛሬ የአንድ ልጅ አያት ሁኖ ነበር እና ታምራት ደስታ በብዙዎቻችን ዘንድ የሚወደድ በድንገት ያጣ ነው ሙዚቀኛ ነበረ። በጣም የሚገርም ድምፅ ያለው ሙዚቀኛ ነው። እንዲሁም እስካሁን ድረስ ኢቨን በቃ በህይወት እንኳን ባይኖር ሙዚቃዎቹ ማይሰለች በጣም በፍቅር አሁን ድረስ የሚደመጡ ሙዚቃዎች ናቸው ያሉት። እንዲሁም ዛሬ ልጁ ሴት ልጁ እድላዊት ታምራት የዘማሪ እድላዊት ታምራት የአንድ ወንድ ልጅ እናት ሆናለች ማለት ነው። እንዲሁም ደግሞ ወንድ ልጁ ዳግማዊ ታምራት ሙዚቀኛ ነው። ብዙዎቻችሁ ታውቁታላችሁ። በጣም በሚገርም ሁኔታ ቁጭ የአባቱን ድምፅ በቃ ራሱ ታምራት ደስታ እንደዚህ መልኩን ድንገት ካላያችሁት በስተቀር መልኩ ራሱ ታምራት ነው የሚመስለው። በነገራችን ላይ በጣም እሱን ነበር የሚመስለው እና መጀመሪያ አካባቢ በኢንስታግራም ነበር የሚያቀነቅን የነበረው በደንብ አስታውሳለሁ። ትንሽ ልጅ እያለ ማለት ነው። ከዛ እያለ እያለ ያው ሙዚቃ አውጥቷል ማለት ነው። ዳግማዊ ታምራት ደስታ በጣም የሚገርም ድምፅ ነው ያለው። ቁጭ አባቱን ነው በቃ የአባቱን ዘፈኖች ማ ሲዘፍን፣ በእውነት ታምራትን የምትወዱ ሰዎች በቃ ምስጥ ብላችሁ በሀሳባችሁ ታምራት ነው የምስሉት። እና በነገራችን ላይ መልካቸውም አንድ አይነት ነው። አርቲስት ድምፃዊ ታምራት ደስታ የአምስት ልጆች አባት ነው እንደምታውቁት። እንግዲህ ከእነዛ ውስጥ ደግሞ ዛሬ ሴት ልጁ የአንድ ወንድ ልጅ እናት ሆናለች። እንዲሁም ደግሞ ታምራት ደስታ ዛሬ ላይ በህይወት ቢኖር ኑሮ አያት ነበረ ማለት ነው። እንግዲህ እግዚአብሔር ነፍሱን ይማረው ላሉት ደግሞ ለቤተሰቦቹ ደግሞ እንኳን ደስ ያላችሁ ማለት እንፈልጋለን። እዚህ ጋር የምታዩት የቤተሰብ ፎቶ ሙሉ በሙሉ የአር ድምፃዊ ታምራት ደስታ ቤተሰቦች ናቸው ማለት ነው። ልጆቹ፣ ባለቤቱ፣ እንዲሁም ደግሞ ጓደኛው ካሙዙ ካሳ ነው። ካሙዙ ካሳ በጣም ጓደኛ ነበሩ በህይወት በነበሩበት ሰዓት። ታምራት ደስታ ካሙዙ ካሳ የደቡብ ዘፋኞች የነበሩ እነ ቶኩቻው እንዲሁም ደግሞ ማሚላ እነዚህ ዘፋኞች በብዛት አብረው ነበር የሚንቀሳቀሱት። እና ያው ካሙዙ ካሳ አሁንም ቢሆን አብሮ ከቤተሰቡ ጎን እንዳለ ብዙ ጊዜ የታምራት ደስታ ልጅ ወንድ ልጁ ድምፃዊ ዳግማዊ ታምራት ተናግሯል ማለት ነው። በደንብ እንደሚያግዘው ከጎኑ እንዳለ ብዙ ጊዜ ያው ኢንተርቪው ሲያደርግ ሲናገር ነበር። እንዲሁም ደግሞ የድምፃዊ ታምራት ደስታች አሁን የወለደችው ድላዊ ታምራት ስትመረቅ እንደምታዩት ካሙዙ ካሳ ከጎኗ ነበር ማለት ነው። አብሯት አስመርቋታል ማለት ነው። ያው እንደ አባት አባቷ ቢኖር ሊያደርግ የሚችለውን ነገር አብሯት እንግዲህ ከጎኗ እንደነበረ በወቅቱ እኔም ቪዲዮውን ለቅቄ ነበረ። ያው ምናልባት አሁን ላይ የኑር አይኑ ቪዲዮ አላቅም ግን በጣም ቆይቷል። ስትመረቅ ካሙዙ ካሳ ጓደኛው ማለት ነው አብሯት ከጎኗ ነበረ አሁንም ዳግማዊም በተለያየ አጋጣሚ በተለያዩ ኢንተርቪዎች ሲናገር እንደሰማ ነው ከሙዙካሳ እንዳልተለየው እና እንደሚያግዘው ብዙ ጊዜ ተናግሯል። የታምራት ደስታ በጣም የልብ ወዳጅ እና ጓደኛ እንደነበረ ያው እናውቃለን። እንግዲህ ዛሬ ደግሞ ድምፃዊ ታምራት ደስታ የአንድ ወንድ ልጅ አያት ሆኗል ማለት ነው። በህይወት ቢኖር መልካም ነበረ ባይኖርም ግን እግዚአብሔር ይሄው ልጆቹን እንደዚህ በመውለዱ እንዳይረሳ ዛሬ ታምራት ደስታ ስሙ እንዲጠራ እነዚህ ልጆች ምክንያቱ ነዋል ማለት ነው። እውነት ነው። የታምራት ደስታ ስራዎች ያው ታምራትን እንዳንረሳው። እኔ በበኩሌ በጣም ነበር የምወደው እና ሙዚቃዎቹን በጣም አሁን ድረስ ነው ማዳምጣቸው። በጣም የሚገርም ድምፅ ነው ያለው። ግጥሞቹ በጣም ይለያሉ። በቃ የማይሰለቹ ናቸው ሙዚቃዎቹ እና እስካሁን ድረስ እኔ በፍቅር ነው ማዳመጣቸው እንዲሁም ደግሞ ልጆቹ ደግሞ ዛሬ ደግሞ የበለጠ ዳግማዊ ብዙ ጊዜ የታምራትን ዘፈኖች ሲዘፍን እንሰማለን። መልኩም በጣም ተመሳሳይ ነው። እንዲሁም ደግሞ ድምፁ ኮፒ ነው፣ በቃ ምንም ልዩነት የለውም። እና በነሱ አጋጣሚ ታምራት ደስታ እንዳይረሳ፣ ሁሌም እንድናስታውሰው፣ አብሮን ያለ ያህል እንዲሰማን ምክንያቱ ነዋል ማለት ነው። ዛሬ ደግሞ እንግዲህ ታምራት ደስታ ልጁ ይኸው የአንድ ወንድ ልጅ እናት ሆና በዚህ አጋጣሚ ደግሞ ታምራት ደስታን እንድናስታውሰው ስራዎቹን እንድናስታውስ ምክንያት ሆኗል ማለት ነው። እንግዲህ የድምፃዊ ታምራት ደስታን ሙዚቃዎች መቼም ማያቅ አዳምጦ ማያቅ በሱ ሙዚቃ ያልተመሰጠ ፍቅር ሲይዘው የእሱ ሙዚቃ ያላዳመጠ፣ ወይም ደግሞ ሲያፈቅር የእሱ ሙዚቃ ያላዳመጠ ሰው ያለ አይመስለኝም እና እግዚአብሔር እንግዲህ ነፍሱን ይማር ማለት እንፈልጋለን። እንዲሁም ደግሞ ልጆቹ እንዲ ለፍሬ በቅተው ለመልካም ነገር በቅተው የአባታቸውን ስም በተለያየ መንገድ የሚያስጠሩ እንዲሆኑም እንመኛለን። ያው ዳግማዊ ታምራት እንግዲህ መንገዱን ጀምሮታል ማለት ነው። ሌሎችም ትንንሾች አሉ። እንዲሁም ደግሞ ያው በዝማሬም ያው እህችኛዋም እድላዊ ታምራት በዝማሬም እያገለገለች ትገኛለች። ሌሎች ትንንሾች ደግሞ እህቶቹም ወንድሞቹ በምን መልኩ እንደሚመጡ እንግዲህ እግዚአብሔር በመልካም ነገር እንዲያመጣቸው የአባታቸውን ስም የሚያስጠሩ ልጆች እንዲሆኑ እንመኛለን ማለት ነው። ታምራት ደስታን የምትወዱ ሰዎች የትኛውን ሙዚቃውን በጣም እንደምትወዱት ኮሜንት ላይ ብጽፉልኝ ደስ ይለኛል። በዚህ አጋጣሚ ታምራት ደስታን ድምፃዊ ታምራት ደስታን እናስታውሰዋለን ማለት ነው። እኔ አንድም ሰው እንዳይቀር ግብዣ አለ ቤቴ የሚለው ሙዚቃው በጣም ነው የምወደው። በዚህ አጋጣሚ እንግዲህ አባቷ በህይወት ቢኖር ኑሮ ዛሬ ይሄንን ያቀነቅንላት ነበር ለልጁ ማለት ነው። ቢሆንም ግን ያው ልጆቹን ተክቷልና በሱም ደግሞ ደስተኞች ነን። ልጆቹ ስላሉ እንድናስታውሰው ምክንያት ስለሚሆኑ በሱም ደስተኛ ነን ማለት ነው። ልጆቹን እግዚአብሔር ያሳድግለት ትንንሾቹን፣ ያደጉትን ደግሞ እንደዚህ እግዚአብሔር በመልካም ነገር እንዲጠሩ ስሙን የሚያስጣሩ እንዲሆኑ እንመኛለን። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ እያልኩኝ ቪዲዮ የትንሽ ቻናሌው ያው ብዙ ጊዜ ብያቸዋለሁ፣ ወደኋላ ቀርቷል። በተለያዩ ምክንያቶች ወደኋላ ቀርቷል። የተለያዩ ቪዲዮዎች ስላጠፋሁኝ እና እንዲሁም የተለያዩ ነገሮች መተውብኝ ስለነበረ እንዲሁም ደግሞ ቪዲዮ እየሰራሁኝ ስላልነበረ በደንብ ወደኋላ ቀርቶብኛልና፣ በተቻላቸው አጋጣሚ ላይክ ብታደርጉልኝ እንዲሁም ደግሞ ሼር ብታደርጉልኝ፣ ወደ ነበረበት ይመለሳል ማለት ነው። እንግዲህ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ቻው ቻው።